ኩሉ ሸይኢን ሃሊኩን ኢላ ወጅሀሁ ኩሉ መን ዐለይሃ ፋን ምድር ላይ ያለ በሙሉ ጠፊ ነው ተብሏል መጥፋታችን ማለቃችን ማለፋችን አይቀርም መች ነው የምናልቀው መች ነው የአዱንያ ቆይታችን የሚያበቃው ማናችንም አናውቅ ይህ በድንገት ሊሆን ስለሚችል ብልጥ አዋቂ አስተዋይ ሰው ቀንና ሌሊት ላይ ሥራ ይሰራል አኼራ ላይ የሚከብርበትን ስራ እራሱን የሚያድንበትን ስራ ሞተን። አላህ ፊት የምንቆም ከዚች ዱንያ ስንወጣ የሚያደነን እምነትና ተግባራችን ብቻ ነው። እምነቱ የተስተካከለን ስራው አላህ መልእክተኛው በፈቀዱት መልኩ የተከናወነለት አኼራ ላይ ይድናል። አልከይሱ መንዳና ነሳ ዋዓሚላ የማ ባደሞ ብልህ አዋቂ አስተዋይ ሰው ማለት ነፍሱን የሚቆጣጠር ሰው ነው። ነፍሱን የሚተሳሰብ ሰው ይሄን ይሄ ነው ምን አደረችነው ይህሄ ምን ያደርግልሻል? ተይ ነፍሴ፣ ያደብያዝ እያለ ራሱን የሚቆጣጠር ነፍሱን የሚመራ ስሜቱ የማይመራው ሰው ብልህ ሰው ማለት እዚሁ ዱንያ ላይ ከሞት በኋላ ላለው ህይወት የሚያስብ የሚጨነቅ እያንዳንዱ ነገር ከሞት በኋላ የሚኖረውን ሕይወቱን እያስበ ለነገ ለአኼራ የሚጠቅም ከሆነ የሚያደርግ ነገ የሚጎዳ ከሆነ አላህ ፊት የሚያዋርቅ ከሆነ እንዲህ አይነት ሰው ነው ተብሎ። ወልዓጅዝ ሞኝ፣ ደካማ፣ ሰነፍ ሰው ማለት ደግሞ መን አትበዐ ነፍሰሁ ሀዋ፣ ነፍሱ ስሜቱን ተከትላ እንድትሄድ የሚያደርግ ሥራው ከመበላሸቱ ጋር እንደ ሻው ከመሆኑ ጋር ወተመና ዐለ አላህ አማኒ፣ አላህ ላይ ስፈልቅ ምኞቶችን የሚመኝ ጀነት ፍርደውስን፣ የነቢያት ጉርብትና፣ ሲራጥ በሰላም ማለፍ ማለፍን ማለፍን ሐውት ከውተር መጠጣትን የሚመኝ መኞቱ ትልቅ ሥራው ትንሽ ስራን ከማስተካከል ጋር መልካምን ነገር አላህ ላይ መልካምን ነገር መመኘት ሙዕምንነት ነው፣ ጥሩ ነው፣ ተፈላጊ ነው። ስራ ከመበላሸቱ ጋር ጥሩ ነገር መመኘት ግን ሞኝነት ነው። አላህ ተባረክ ወተዓላ የሰው ልጆችን በሙሉ ወደ መልካም ስራ ጠርሳል፣ ወደ ኢማን ጠርሳ። የዱንያን ጠፊነት ደግሞ ደጋግሞ ነግሮናል። አትታለሉ ብሎናል፣ በዱኒያ አትታለሉ ቀፊናት ዱኒያና ሴባን ያጣሏቸው ብሏል። ስንትና ስንት በእኛ ጋር የነበሩ ሰዎች ነበሩ የሉም። እነሱ እንደሄዱት እኛም መሄዳችን አይቀርም። ተገደን ሳይሆን መሄድ ያለብን ወደን ተዘጋጅተን ናፍቀን መሄድ አለብን። ይህ ደግሞ ጭ ታታዘን እንጂ ስንሄድ የምንገባበት ቤት ዛሬው መገንባት አለብን ልምላ

አንድን መልካም ሥራ የሰራ ሰው በአስር አባቸው ጀነት ላይ ይሸልመዋል፣ ጀነት ላይ ያኖረዋል። ቀንና ሌሊት እኛ ላይ ሥራቸውን እየሰሩ ከጨቅላ ሕፃንነት ወደ አዋቂነት ወደ ጎረምሳነት ወደ ጎልማሳነት ወደ እርጅና ወደ መወት እየወሰዱን፣ ሰው የስትንፋስ ስብስብ ነው። በተነፈሰን ቁጥር ከፊል ማንነታችንን እያጣ ነው ከጊዜ በኋላ ሰው መባላችን ሁሉ ቀርቶ ሬሳ ጀናዛ እንባላለን። ይህ መች እንደሆነ ማናችንም አናውቅም። የኖረ በሙሉ ይሞታል ለአላህ በስተቀር ተባረከ ወተዓላ፣ ኩሉ ሸይእን ሃሊኩን ኢላ ወጅሀሁ ኩሉ መን ዓለይሃ ፋን፣ ምድር ላይ ያለ በሙሉ ጠፊ ነው ብሏል። መጥፋታችን ማለቃችን፣ ማለፋችን አይቀርም። መች ነው የምናልቀው? መች ነው የአዱኒያ ቆይታችን የሚያበቃው? ማናችንም አናውቅም። ይህ በድንገት ሊሆን ስለሚችል ብልጥ አዋቂ አስተዋይ ሰው ቀንና ሌሊት ላይ ስራ ይሠራል። አኼራ ላይ የሚከብርበትን ስራ ራሱን የሚያደንበትን ስራ። ሞተን አላህ ፊት ስንቆም ከዚች ዱንያ ስንወጣ የሚያደነን እምነትና ተግባራችን ብቻ ነው። እምነቱ የተስተካከለ ስራው፣ አላህ መልእክተኛው በፈቀዱት መልኩ የተከናወነለት አኼራ ላይ ይድናል። ካልሆነሳ የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም። ከዚህች የዱንያ አጭር ቆይታ በኋላ የሚጠብቀን አንድ ከባድ የፍርድ ቀን። በዛ ቀን ልጅም ይሁን ገንዘብ አይጠቅምም። ልጅም ይሁን ገንዘብ አይጠቅምም። ስልጣን አይጠቅምም። ቤተሰብ አይጠቅምም። የሚጠቅመው ንጹሕ ልብ ነው። መልካም ስራ ቀናቶች፣ ሰዓታቶች ወራቶች አመታቶች፣ ያከባበሩ ለከባዱ ለፍርድ ቀን ያደርሱናል። ያኔ ነው ከአላህ ጋር የምንገናኘው፣ ከስራችን ጋር የምንገናኘው፣ ዱንያ ላይ ከበደልናቸው ሰዎች ጋር ፊት ለፊት የምንገናኘው። አላህ ፍርድ የሚሰጡ? ይሄን ሁሉ የፊት ለፊታችን ልናደርግ። መቼ ነው ከአላህ ጋር የምንገናኘው? በምን ሁኔታ? መቼ ነው ስራዬን የማገኘው? ምን አይነት ስራ ይዤ ነው የምቀርበው? እዚህ ዱንያ ላይ የበደልኳቸው የበለምኳቸው ሐቃቸውን የነካሁባቸው ሰዎች ጋር ነገ አላህ ሲስቆም ምን መልሳለኝ? ፈራጁ አላህ ነው፣ ምስክር አይፈልግም። ዱንያ ላይ በውሸት አስመስክሮ የሰው ልጅ ሊግን ይችላል። ያላደረገውን አድርጌያለሁ ሊል ይችላል፣ ያደረገውን ሊክር ይችላል፣ በውሸት ሊመሰክርለት ይችላል። ዳኛው ሊሳሳት ይችላል፣ ሊያደላ ይችላል የቅያም ደን ግን ዳኛው አላህ ነው፣ ተባረክ ወተዓላ ለአላህ ተባረከ ወተዓላ ፍርድ ምስክር አያስፈልግም። ወከፋ ቢላሂ ሸሂዳ፣ ለምስክርነት አላህ ብቻ በቲም የሰውነት አካላት ይመሰግራል። ይህ ደን ፊት ለፊታችን አለ አልየውም። ዛ ኩሉ ነፍሲን ቢማ ከሰበት ላ ሁልመ ልየውም፣ ኢና ላ ሰሪዑ ሒሳብ። የዛን ደን በደል የሚባል የለ ነፍስ ሁሉ የሥራውን ታገኛል። አላህ ተባረከ ወተዓላ ምርመራው ፈጣን ፍርዱ ፈጣን። ምድር ላይ ያሉ እስከዛሬ ያለፉ ወደፊትም የሚኖሩ የሰው ልጆችም በሙሉ በቅጽበት የሥራቸውን መስጠት ፍርድ መስጠት ይችላል። ቀንና ሌሊት ካዝናዎች ናቸው፣ ኮረጆዎች ናቸው። ስራችን የምናጠራቀመባቸው የምንሰራው ሥራ በሙሉ ይጠራቀማል፣ ይከማቻል ይሩ የኸይሩ ኮረጆ ውስጥ። ሸሩም የሸርም ማከማቻ ውስጥ ተከማችቶ ይጠብቀናል። ከስራችን መሸሻ አንችልም። እዚህም እንሠራውን ሥራ ዛሬ ብንሸኘው የጊዜ በኋላ ሰው መዝገብ ሰፍሮ እናገኘዋል። መልአክት ከአላህ ጋር ተባረኮ ተዓላ አገናኝተውን ሀዳ ማለደያ አሺድ ይላል እስከዛሬ ስትከታተለው የነበረው ኃላፊነት የተሰጠኝ ሰው ይህ ነው ይኸው አስረክብ ያለው ብለው አላህ ፊት እስከነመዝገባችን አጋፍጠውን አጋልጠውን ይሄዳል አቅል የሆነ በሙሉ ያንዳንዱን ስራ ከመስራቱ በፊት ይሄን ስራ ቀብር ላይ ባየው ደስ ይለኛል፣ ወይ ይገባ አይቀርም። ከሰራችን መሸሻችን፣ የሰው ልጆች ቀብረውን ዞር እንዳሉ ስራችን ይመጣል። ታውቀኛለህ ይላል፣ አይ አላውቅህም ይላል። የተቀበረው አካል እኔ ስራህ ነኝ ብሎ ያናል። ወደ ላይ ጣሪያን ዝግ፣ ወደ ታች ዝግ ነው፣ ወደ ግራ ወደ ቀኝ ማምለጫ መሸሻ አጋዥ ረዳት የለም። ኸይር የሠራ መልካም ሥራው ጓደኛ ሆኖ ሲያጫውተው ይቆያል ቀብር ውስጥ። ሸር የሠራ ራሱን የበደለ አላህን ያስቆጣ ሸሪዓን የጣሰ መጥፎ ሥራው ሲያሰቃየው፣ ሲያሳገቀው ይቆያልና ማንኛውም ሞት ሀቅ ነው ብሎ የሚያምን ለራሱን ያስብ። የትኛውንም ሥራ ከመስራቱ በፊት ይህን ሥራ ቀብር ላይ ሳየው ደስ ይለኛል ወይ ያኮራኛል ወይ ለአኼራ ይጠቅመኛል ወይ ይሄ ይገባል ገንዘብ ወጪ ስናደርግ፣ አንድ ነገር ላይ ጊዜ ስናሳለፍ፣ ስለ አንድ ነገር ስንነጋገር፣ አንድ ነገር ስንደግፍ፣ ስንነቅ፣ ስናደርግ፣ ስንተው ሚዛናችን ማድረግ ያለብን አኼራችን፣ ቀብራችንን። ዱንያ ላይ እንግዶች ነን፣ ለአጭር ጊዜ ነው የምንቆየው። ዱንያን ነገ ጥለናት እንሄዳለን። አልከይሱ መንዳነ ነፍሰ ወዓሚላ ሊማ ባዕደል መውት፣ ብልህ አዋቂ አስዋይ ሰው ማለት ነፍሱን የሚቆጣጠር ሰው ነው። ነፍሱን የሚተሳሰብ ሰው ነው። ይሄን ነው ምን አደረግሽ? ይሄ ምን ያደርግልታል? ተይ ነፍሴ፣ ያለ ያይ እያለ ራሱን የሚቆጣጠር ነፍሱን የሚመራ ነው። ስሜቱ ማይመራው ሰው ብልህ ሰው ማለት። ወአሚረ ሊማ በዕደል መውት፣ እዚሁ ዱኒያ ላይ ያለ ከሞት በኋላ ላለው ሕይወት የሚያስብ የሚጨነቅ እያንዳንዱ ነገር የሚያደርገው ከሞት በኋላ የሚኖረውን ሕይወቱን እያሰበ ነው ለነገ ለአኼራ የሚጠቅም ከሆነ የሚያደርግ ነገ የሚጎዳ ከሆነ አላህ ፊት የሚያዋርድ ከሆነ የሚተው። ጮሌ አዋቂ አስተዋይ ብልህ ሰው ማለት እንዲህ አይነት ሰው ነው ተብሏል። ወል ዐጅዝ ሞኝ፣ ደካማ፣ ሰነፍ ሰው ማለት ደግሞ ምን አትበዐ ነፍሰሁ ሀዋ ነፍሱ ስሜቱን ተከትላ እንድትሄድ የሚያደርግ ስራው ከመበላሸቱ ጋር እንደሻው ከመሆኑ ጋር ወተመና ዐለ አላህ አማኒ አላህ ላይ ትልቅ ምኞቶችን የሚመኝ ጀነተል ፊርደውስ የነቢያት ጉርብትና ሥራቱ በሰላም ማለፍ ማለፈን ማለፈን ሐው ከውተር መጠጣትን የሚመኝ መኞቱ ትልቅ ሥራው ትንሽ፣ ጌታው ስሜቱ ወተመነ አለ الله አላማኒ ስራን ከማስተካከል ጋር አላህ መልካም ነገር አላህ ላይ መልካምን ነገር መመኘት ሙእምንነት ነው። ጥሩን ተፈላጊ ነው። ሥራ ከመበላሸቱ ጋር ጥሩ ነገር መመኘት ግን ሞኝነት ነው። አላህ ተባረከ ወተዓላ የሰው ልጆችን በሙሉ ወደ መልካም ስራ ጠርቷል። ወደ ኢማን ጠርቷል። የዱንያን ጠፊነት ደግሞ ደጋግሞ ነግሮናል። አትታለሉ ብሎናል። በዱንያ አትታለሉ፣ ጠፊናት፣ ዱንያና ሸይጣን ያታሏቸው ብሏል። ስንትና ስንት በእኛ ጋር የነበሩ ሰዎች ነበሩ፣ የሉም። እነሱ እንደሄዱት እኛም መሄዳችን አይቀርም። ተገደን ሳይሆን መሄድ ያለብን ወደን፣ ተዘጋጅተን፣ ናፍቀን መሄዳለን። ይህ ደግሞ ይሳካዘንጅ ስንሄድ ምንገባበትን ቤት ዛሬውኑ መገንባት አለ? ከቀደምቶች መሃል አንዱ አዋቂ ለምንድን ነው አኺራን ምንጠላው፣ አኼራ ሲባል ደስ አይለንም ተብለው ሲጠየቁ እዚህ ያላችሁበትን አሳምራችሁታል፣ የምትሄዱበትን አኼራውን ደግሞ ወና ባዶ አድርጋችሁታል። ካማረ ከሳነጠ ከተገነባ ቤት ወጥቶ ወደ ወና ቤት፣ ወደ ጫካ መሄድ ማን ይመኛል? ስለዚህ ለእናንተ ዱኒያ አምሮላችኋል? ቀን ከሌሊት የለፋችሁ፣ ዱንያችሁን ያሳመራችሁ ስለሆነ የተስተካከለ ኑሮ ያላችሁ መስሎ ስለሚታያችሁ

አንድ አለንጋ ማስቀመጫ ስፍራ ወይም ደግሞ አንድ ደጋን ማስቀመጫ ስፍራ ከዱንያና ዱንያ ላይ ካሉ ነገሮች ሁሉ ይበልጣል ይሻላል ብለዋል። አንድ አለንጋ ማስቀመጫ ስፍራ ጀነት ውስጥ ከዱንያና ዱንያ ላይ ካሉ ነገሮች ሁሉ ከይሩ የሚማከብ ለሩ አለይ ተቅሉ አለይ ይሸምሱ ወተብሩ ከምዕራብ እስከ ምስራቅ ዓለም ዱንያ ከጫፍ እስከ ጫፍ የአንተ ከምትሆን አኼራ ላይ አንዲትን አለንጋ ማስቀመጫ ስፍራ ጀነት ውስጥ ቢኖርህ ይሻላል ብለው አሊ ኢብኑ አቢ ጣሊብ ረዲየላሁ አንሁ ወአርዳህ ሲፍለነ፣ ዱንያ ተባለ፣ እስቲ ስለ ዱንያ ንገረን ተባለ፣ ዱንያን ግለጽልን። ስለ ዱንያ ምን ነግራችኋል? ዱንያ መነሻዋ፣ መጀመሪያዋ ድካም፣ መጨረሻው ደግሞ ጥፋት ነው። ዱንያን ለማግኘት ለመደላደል መጀመሪያ መልፋት መድከም ያስፈልጋል። ማንኛውም ሰው ባለጸጋ ሆኖ ተደላድሎ ለመኖር መጀመሪያ ሀያ ዓመት፣ ሰላሳ ዓመት መልፋት መድከም አለበት። መጀመሪያዋ ድካም ነው። እንደፈለግ ምስል ሙሉ በሙሉ ዱንያ ራሷ ተጠፋለች ወይም አንተ ያለው ይጠፋል፣ ወይም ምጥላህ ትሄዳለ። በሐላል ያገኘው አላህ ዘንድ ያስጠይቃል። በሐላል የተገኘው እንኳ መቶ በመቶ ያካበትከው ያገኘው ሁሉ በሐላል ቢሆን ሒሳብ አለበት፣ ግምገማ አለበት፣ ምርመራ አለበት፣ ትጠየቃለ። አንድ ብር፣ አንድ ድርሃም፣ አንድ ሳንቲም ከተመጣ እንዴ ተመጣው? ምን ላይ አወጣኸው? ምን ላይ አዋልከው? ለምን አወጣኸው? ያስብላል። ሐላሉ ይሄ ሐላሉን ሰሒህ በሆነ ሐዲስ ነቢ ስላት ወሰላም አቅመ ደካሞች ድሆች ከባለ ሀብቶች በአምስት መቶ ዓመት ቀድመው ጀነት ይገባሉ ብለዋል። ነቢ ላት ሰላም በሓላሉ እንኳ የሰበሰቡ አምስት መቶ ዓመት አላህ እየተሳሰበ እየመረመረ ደጅ ላይ ይቆያል። ሓላሉ በዚህ መልኩ አላህ ዘንድ ያስጠይቃል፣ ያስገመግማል። ወሐራሙሃ ዓዛባል ሓራሙ ደግሞ ባልተፈቀደ መልኩ የተገኘው ደግሞ አላህ ዘንድ ያስቀጣል። ያስጠይቃል። በዱኒያ የተብቃቃ ይፈተና። በቂ መብቃቂያ ሀብት ያለው ሁሌ እንደተፈተነ ነው። ዘካ ባግባቡ ያወጣ ላያወጣም፣ የተቸገረን ይረዳ ላይረዳም፣ ሀብቴ እንዳይቀንስ ብሎ ሐራም ውስጥ ይገባ ላይገባም፣ ፈተና ውስጥ ነው ያለ ወመን ይፍተቀረ ፊሃ ሐዚን ዱኒያ ላይ ደግሞ የሚያስፈልገውን ያክል ያጣ በድህነት የኖረ ደግሞ ሁሌ ያዝናል፣ ይጨነቃል፣ ይከፋዋል። ስታገኝ ትፈትናሃለች ስታዳ ታሳዝናለች። ማግኘትህ ብዙ ምርመራ እንዲጠብቅህ ያደርጋል፣ በሐላል እንኳ ያገኘኸው፣ በሐራም ያገኘኸው ደግሞ እንድትቀጣ ያደርጋል። ዱንያ ቺናልል አክለ ዕውቀት ባለው ሰው እይታ ዱንያ ቺናል፣ በእሷ የሚታለለው ሞኝ የሆነ ሰው ነው። ጠፊ በሆነችዋ ዱንያ ከመታለል ልንጠነቀቅ፣ ሙሉ ጊዜያችን ለዱንያ ብቻ ከማድረግ ልንርቅ ይገባል ለሁሉም ሐቅ አለው ሐቅ ልንሰጥ ይገባል የተፈጠርነው ለአኺራ ነው በመሰረቱ ወማ ኸለቅቱል ጂንነ ወልኢንሰ ኢላ ሊየዕቡዱን ፈላ ተጉረንነኩም ልሓያቱ አዱንያ የዱንያ ሕይወት እንዳሸነገላችሁ አታላዩ ሸይጣን እንዳያታለላችሁ ዱንያ ጠፊና ሲሄን ወቁ አላህ ነግሯችኋል እሱ በመሰረቱ ዱንያ የፈጠራት ለናንተ ነው ማ ኡሪዱ ምንሁም ምን ሪዝቅ ወማ ኡሪዱ አን ዩጥዒሙን ሰዎችን የፈጠርኳቸው ለዒባዳ ነው ራሳችሁን አብሉ የራሳችሁ ጉዳይ አልላችሁም እኔ ነኝ ማበላችሁ ማጠጣችሁ ነው። ባዘዝኩህ መሰረት ተገዛኝ፣ ቃል በገባሁልህ መሰረት ረዝቅሃለሁ። ብሎ ማስተባረከ እኛ ነን የተፈጠነት አላማ የዘነጋ ነው። የተፈጠነት አላማ መጽናት ያልቻል ነው። ከዱንያ ስንወጣ ከስራና ከከፈን ውጭ ይዘነው የምንወጣው ነገር የለም። ማንም ይሁን ማን ከዚህ ዱኒያ ሲወጣ ሁለት ነገር ነው ይዞ የሚወጣው ስራና ከፈን ብቻ ነጨ፣ ወይ ጫቅ፣ ምንም ሀብት ቢኖረው የወርቅ ጨርቅ እናሰባለት እስከ ዘመናዊ መኪናው እንቅበረው የሚው ለሁሉም ተመሳሳይ ጉድጓድ የሚቆፈረው በተመሳሳይ ጨርቅ ነው የሚከፈነው። ከእኛ ጋር ሊቀር ሊሄድ የሚችለው ስራችን ኸይር ከሆነ ህይወታችን ይቀየራል። ከዱኒያ የተሻለ ህይወት እንኖራለን አኺራ ወማ ዒንደላሂ ኸይሩን ሊልአብራር

ለነጠነቀቅ ነቢይ አለይሂ ሰላቱ ወሰለም አላህ አራ ልኮልናል እና በሁሉም ነገር እሳቸውን ልንከተል፣ አምስት ወቅት ሶላታችን በጀማዓ በአግባቡ ልንሰግድ፣ ዱዓ፣ ዚክር ልናበዛ፣ በዛ ሙሉ የሰውና ተካላቶቻችንን ተሐራም ከወንጀል አላህ ከሚተናው ነገር ልንጠብቅ፣ ልንጠነቀቅ።